ሰላም ድናችሁ ውድ የዩቲዩብ ተከታታዮቻችን እንደምሰነበታችሁ እንደምንቆያችሁ እንደምንከረማችሁ፣ እግዚአብሔር የተመሰገነ ነው። በጣም ደህና ነኝ። በቃ ይሁን ቆሸሽ ይፈል ያሉበት ሁኔታ አልገባችሁም። እግዚአብሔር ይመስገን፣ በጣም ደስ ብሎኛል። ተበይ ላይ ላያችሁት ነው። በደንብ ባረጊ ነግራችኋሉ ማለት ነው። እንድናችሁ ልጅ ሰላም ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እየጠፋ እንደሆነ እናውቃለን፣ ግን ያው ብዙ ጫናዎች፣ የስራ ጫና ብዙ ነገሮች ነት ከምታስበት በላይ ያው ስትሯራጡ ብዙ ጊዜ ያጥራችኋል፣ እና ያ ያ ስለሆነ ነው ተመልካቻችን። ዛሬ ግን የመጣንበት ቪዲዮ እናንተ በሚያስደስት ደስ በሚል ቪዲዮ ተፈሰ የመጣ ነው ተመልካቻችን። ዛሬ የምገኘው አዲስ ባክግራውንድ አዲስ የሆነ እይታ ውስጥ ነው። እንግዲህ ያለውት ምንድን ነው እያላችን ሊሆን ይችላል። እኔ አላምንም እያላችን ሊሆን ይችላል። ግን እውነት ነው ተመልካቻችን። እግዚአብሔር የተመሰገን ይሁን። ይኸው ከወለድኩ ደኩ ትምህርት ቤት ገባሁ፣ መረቅኩ፣ ስራ ጀመርኩ። ከዛ ትምህርት የጠበስኩ አስ ልጅ ነበረች። ከዛ እሷን አበሳስዬ ይኸው ቀለበት አድርጌላት ሽንገላ ልኬ፣ ከዛ ደግሞ እኔም መውጣት ስላለብኝ ግዴታ ግዴታ ተፈተፈ ብዬ ይህ የሆነ ቤት ተከራይቻለሁ ማለት ነው። ዛሬ ቤት የተከራዩትን ላሳያችሁ ነው የመጣሁት። እንኳን ደስ ያላችሁ። እኔ በጣም ደስ ብሎኛል፣ ተመልካቻችሁ እና ከምታስቡት በላይ በጣም ብዙ ጊዜ ነበር የፈለኩት ቆንጆ የምፈልገው ቤትን አግኝቻለሁ። እግዚአብሔር ይመስገን። እንኳን ደስ ያላችሁ እና ረዱ፣ እንግዲህ ዛሬ አሁን አጠገብ የለችም። አጠገብ የለችበት ምክንያት እንግዲህ ያው ትረዱታላችሁ። ከረዱ ጋር አብረን ያለን ቤቱን ቤት ስንፈልግ አብረን የምናየው ይህን ቤት አብረን የተማርግን አሎስተም ነበር ከእሷ ፊት በጣም ወደዋለች። ግን ያው በገንዘቡ ምኑ ምናምን ስለነበረ አላሰብኩም ነበር እሷችን እና ሰፕራይዝ አረጋት ብዬ ዲ ወሰኝ ጨርሼ ሌላ ትልቅ ደግሞ ሌላ ሰርፕራይዝ ጨምሬበት እንግዲህ ዛሬ መጥተን ወንድሞቼ ነው። እሱ ከዛ ውጪ የፍሪጅ እና ኦቨን ገዝቼ ሰርፕራይዝ አረጋት። በኋላ ነው ቤቱን ስናስበው ኦቨንን ኪችንን እንትን ፍሪዥም አስገብቼ ኦልሬዲ ጨርሻለሁ። ይህ ሁሉ ፕሮሰስ እንግዲህ አልቀረስኩላችሁ ድካም ስላለው ትንሽ ትንሽ እኔ የቀረስኩላችሁ እንግዲህ እንደምታዩት ነው ቪዲዮው ላይ እና ኦልሬዲ አስገብቻለሁ። ስለዚህ ከወንድሞች ጋር አሁን ቤቱን አስጎበኛችኋለሁ። አይተውታል። ከእናንተ ጋር በደንብ አድርጌ ያስጎበኛችኋለሁ። ከዛ በኋላ ቀጣይ ረዱን ደውዬ እጠራትና እንግዲህ ሳታስቡ ሰርፕራይዝ አደርጋታለሁ ማለት ነው። በጣም ደስ እንደሚለት ተስፋ አደርጋለሁ። ገብሩ ሴት ልጅ ወንድ ልጅ እንደዚህ የቤት እቃ ትዳር ሲል በጣም ደስ ይላቸዋል። እንግዲህ እኔ ካየሁት አንጻር ትንሽ ነገር እንኳን መጥረቅ ስገዛ ያላት የፊት ሪያክሽን በጣም የሚገርመው እና በዚህ ልክ ደግሞ ሲሆን ደግሞ በጣም ደስ ይላታል ስለማስብ ነው ተመልካች። ስለዚህ እንግዲህ ዋናው ወንድ ልጅ የምግቡን ነገር ስለሆነ የሚጨነቀው ኪችን ነው፣ በደንብ ገና እያሟለ ያለው ቀጣይ ደግሞ ወንድም ያለ ሶፋ፣ ዳይኒንግ፣ አልጋ እሱ ደግሞ እንግዲህ ይችላሉ ብሎኛል። እሱ ደግሞ የሚሰራልኝ እንግዲህ አብረና ያለ ማለት ነው። አላብዛባችሁ ተመልካቾች፣ ቤቱን ላስጎብኛችሁ። እንግዲህ ውስጥ ወንድሞች ያሉ ከወንድሞች ጋር እንገናኛለን ማለት ነው። ውስጥ ናቸው፣ እያዩት ነው፣ እናንተም ለማየት ዝግጁ እንደሆናቸው ምን ያረከው አንተ አንተ ዘይት ጠባረጌበት፣ እያለ መምህር እኮ ነው። ያዝ፣ በእናትህ ዘይት ጠባረጌበት፣ እያለ መምህር እኮ ነው። ኧረ አንተ ምን አንተ ምን አለፋህ እንገዟለን፣ እንገዟለን፣ አታስብ። እዚሁ ነው። እዚሁ ነው። ቅዱስ እግዚአብሔር አብ ፊት ለፊታችን ያለው። እንግዲህ ታም ተመስገን፣ ተመስገን የሚያስብለው ምን አለፋ። ተመስገን የሚያስብለው ምን አለፋ። የእኛ ጊዜ በእግራችን አይደለም ነበር፣ ምን ሄደው። ጉድ ጉድ እያልን ነው። በእውነት ለመናገር የሚገርም ቤት አግኝ ትናለው ያው ሶፋ ሶፋ የሚሰራ ሰውዬ ቤቱን ለሶፋ ይሆናል ብሎ ይለካል። አቤል ምን እያደረክ ነው? ልትሸጠው ነው? ከአራት ከሁለት፣ ከአንድ፣ ከንፋስ ከነፋስ እምትሸጠው ነው? አቤል ስንት ደረስ? ስንት ደረስ? አለካው እኮ በጣም ልዩ ነው። በእውነት ለመናገር በጣም ቆንጆ ቤት፣ እድለኛ ነገር፣ ይገርማል። እኛ እኔ ሳገባ ኮንዶሚኒየም ባለ አንድ መኝታ፣ ቆይ አደምጠኝ፣ ባለ አንድ መኝታ ቀስ እያለ ገባ። አሁን ደግሞ እሱ ሲደርስ ደግሞ ዘመን ተቀይሮ ወንድሞች አሉ ብሎ ይሁኑ ጋሻ መከታ ነው ብሎ ዛሬ ይኸው ሰፊ ቤት። ማኔጅመንት ነው ዋናው። ማኔጅመንታችን በጣም ጥሩ ስለሆነ ነው። ማናጀራችን በጣም ጥሩ ደግሞ ይለያል። ያላለቀ ኮንስትራክሽን ውስጥ ነው የምኖረው፣ በፌስታል ማለት ነው ህንፃ የሚሰራበት ኮፍ እያለን እሱን ከቤት ነገር በዚህ አጋጣሚ መናገር እፈልጋለሁ። ብዙ ሰዎች አሁን ያለንበትን ቦታ ሰክሰስ ዝም ብሎ እዚህ ጋ የደረስን የሚመስላቸው ሰዎች አሉ። እኛ ጭቃ ቤት አንድ ቤት ቃልየ ትኖር ነበር። እውነት ለመናገር አዲስ በጣም ገንዘብ ይወድ ስለነበረ ኪራይ ትንሽ ያለ ያለ ቤት ግባ ሲባል ቆይ ኑሮዬ ይስተካከል ብሎ በሰዓቱ 5ሺ ብር የሚያገኝ ከሆነ የሺህ አምስት መቶ ብር ነው ቤት የሚፈልገው፣ ችግር አለበት እንጂ በጊዜው ለመናገር በጊዜው እርግጥ ያው የልፋቱን የድካሙን ውጤት አይቶ እግዚአብሔር መልካም ነገር ላይ አድርጎታል። ግን በጊዜው አባትና እናት ያዩትን መከራና ችግር አያለው እነሱ የመስመር ይስማማኛል ተሞክሬ ነው እና በስንት መከራ ሁ ምድረ በጣም ከባድ ነው። በዚህ ሁሉ ፕሮሰስ ውስጥ ታልፎ ነው እንግዲህ ዛሬ አዲስ እግዚአብሔር ይመስገን እዚህ ጋር የደረሰ ማለት ነው። ከደሞዜ ከሁለት ፐርሰንት በላይ ለቤት ኪራይ አላወጣም ብሎ የሚያስብ ሰው ነው። ኮሚሽን መሰላ ከባድ ነበረ የነበረን ነገር ያው ደግሞ አዲስ ስትሆኑ ወደ ስትወጡ ገንዘብ እናጠቃቀምየ ትፈራለ ሪስክ መውሰድ የሚከብዳል ጀመረ

የመጀመሪያ ቤተክርስቲያን፣ እንደኛ ማርያም እንደ ተዋህዶ ልጆች እድለኛ እኮ የለም። ቢከፋ ቢጨንቀን እኮ ቤተክርስቲያን ማታ ላይ ዊድ ዝመታው ምኑ ሰላሙ ሚኒ ሚጃ ኔ ያላቅም እግዚአብሔርን በጣም እድለኞች ነን። እሺ ወደ ጉዳያችን ንግባ። ቤቱ እንዴት አያችሁት? በደንብ እናስጎብኛቸው። አሁን እናንተ አይታችሁታል። ለተመልካቾች ግን በደንብ አድርገን እናስጎብኛቸው። በዚህ በኩል እናላገ ደግሞ ሌላ አንተ የኛውን ቤት ዛሬ ግንታል። እኔ የሚያሳስበኝ ነገር ምንድን ነው

ከዛ ይጣበቃል። አማራጭ የለም። እኔ ደግሞ አሁን ያለሁት በፕሮግረስ ግዴታ ተከራይቼ መውጣት ያለብኝ ቤት እቃ ማማረት ያለብኝ ሰዓት ነው።

ለማንኛውም ተመልካቾቻችን ቤቱን እናሳያቸው ወይስ አላዶስ ተመል እናሳያቸው? አንድ አረ እኛ ናፍቆን እኮ ነው። አሁን እኮ እኛ ደስታችን ነው። ይቅርታ እንግዲህ በጣም እንዳይታክታችሁ፣ ያው ደስታችን ነው። ወንድማችን ዛሬ የተሻለ ነገር ላይ መድረሱ በጣም ደስ ብሎናል። ያም ስሜት ነው በጣም እንዲህ የሚጫወት ያደረገን። ሁለተኛው ነገር ደግሞ ስለናፈቃችሁ ነው። ያው በስራ ምክንያት ሁላችንም ትጋት ላይ ትግስት ላይ በጣም ስለነበረ ብቻውን ነበር የደከመው እዮ ዛሬ። እኛ ደግሞ መተን ደግሞ ያው ከእግዚአብሔር ጋር ቤቱን ያው በተወሰነ መልኩ ሀሳቦችንም ብዙ ቦታዎችን አይተናል አራት አራት ነው አንድ ቤት በጣም ያደከመንን ቤት መናገር ይችላል አስራ ሁለተኛ ፎቅ ላይ ቤት አይቶ ሊፍቱ ከአስራ አምስት ቀን በኋላ ነው የሚያልቀው ከሀያ ቀን በኋላ ነው ብሎን እናንተን ለመጥራት ማለት ነው ለማየት ማለት ነው ስንተኛ ላይ አራተኛ ላይ ነው ከዛ አራተኛ ደርሽ ይሄ ሁሉ መከራ ይደም ያ መከራ ሰፊ ነው። አሁን እዚህ ጋር ምንድነው? አብዩ ጠዋት ይነሳል፣ ጠዋት ይመጣል። እዚች ጋር ጩ ጩ ዳይኒንግ የሚሰራት ቆንጆ ዳይኒንግ አለች። እንደመቀመጥ ምን ትልቅ ሰው ነው ብለ ቁጭ አይልም። ብላ ከኒኩል እንኳን አትልም መጀመሪያ ግን ምግብ ላይ ምን ነው ወንድሜ? ረዱ ሙያዋ በጣም ቆንጆ ነው። ወንድ ልጅ በምግቡ አይደራደር በሆዱ ነው ይባሉ። ወንድ ልጅ ሆዱ ነው። እኔ እኔ ተመልካቾች ይቅርታ አድርጉልኝ። ልጅ ወላችሁ ወንድ ልጅን የራሳችሁ ማድረግ ከፈልጋችሁ፣ ወንድ ልጅ እንዲወዳችሁ ከፈልጋችሁ፣ እግዚአብሔር ነው የምላችሁ ዝም ብላችሁ ቆንጆ ምግብ ባለሙያው ነው በቃ ነገር በጣም ባለሙያ ናት። እና የኪችንግን ነው ያሟለ ሰፕራይዝ ነው ማድረጋት ፍሪጁንም ምንም እንግዲህ ሰፕራይዝ አስገብቼ ጨርሻለሁ። ስለዚህ ገብተን ግን እንደ ሀሳብ ማለት ነው በጣም በዚህ ሁኔታ ውሳይ የሙያ ጉዳይ ላይ ያው በጣም ጠንከር መታጠቅ እንዳለባት አይሆን እኔ ባለቤት ጋር እየመጣች እንድትማር እንድትወስድ ክክ፣ አተር ክክ፣ ምስስር ክክ፣ ድፍን ክክ እና ያልተከካ የተፈጨ ክክ፣ የተፈጭም ከስጋ ደግሞ ስጋ ክክ፣ ስጋ ክክ፣ አሳ ክክ፣ ዶሮ ክክ ትችላለች። የሚገርም በጣም በቃ ኢሊዥን ነው የሚሆንብኝ ነ የምትሰራቸው ምግቦች ኢሊዥን ነው የሚሆንብኝ። አሁን ጾም ሲገባ

ማለት ነው ሲሞቅ ሲሞቅ ታርፍበታለህ

አለስ እንደዚህ ደቀቅ ይሁን እንደዚህ አታሽከረከሩ። በቃ ይሄው አቤት፣ ፍሪጁ ወደ ምንድነው አሳስቦታል? አለ የኪችኑ ጉዳይ ነው። በጣም አሪፍ ነው። በጣም ቤስት ነው። ስለዚህ ይሄን ስትመጣ ሰርፕራይዝ አደርጋታለሁ ማለት ነው። አሁን ደግሞ ቀጣይ

ተሞሲ ሲመጣ ከፍ እያደረገን እናመጣዋለን። ለማንኛው ሁለተኛው መኝታ ቤት አሳያችሁ፣ እንግባ። ሌላ ድሮ ከሰፈር ዘይት ግዙ።

ትቦ አድርገህ እንደዚህ ከዛ እዚህ ሆነህ ትለጣለ ቃ በቃ ምን ስለነገ ማለት እዚህ ዕቃ ማስቀምጥበት በጣም ያምራል፣ በጣም ያምራል ቤት አይታችሁ ታልኩ እናንተ ነ ለተመልካቾች ነው፣ ነው ሰዎች እዚ ጋር ካዝና ማስቀምጥበት ነው። እኛ ሰፈራችን ቤት ወደ ከተማ ብንወጣ የተሻለ ኪራይ፣ ቅናሽ፣ የተለያየ ከዚህም የተሻለ ቤቶች ይኖሩ ይችላሉ። በእርግጥ እኛም እዚህ ስንገባ የተሻለ ቤት የሚለውን መርጠን የገባነው። ጉለሌ ያለው የቤት ሁኔታ ምንም ጥያቄ የለውም። አራታችንም አንድ አካባቢ ዓይነት ነው። አንድ አካባቢ በእርግጠኝነት እምናውራችሁ

ከፈጣሪ በታች የእኛም ደግሞ ፍጥረት የመሆናችንም አንዳንድ ምክንያቶች ምንድን ናቸው? ቤት አለመራረቃችን፣ ሰፈር አሁን ለምሳሌ አንዳንድ ሰው ሰሚት ከሰዛ ማም ሲሆን መገናኘትም ራሱ ለባ ለምናም ካለ በስተቀር በጭራሽ ያ ሲሆን በጣም መራረቅ ይመጣል። በሚገርም ሁኔታ የሶስታችን ቤት የሶስታችን ቤት የሶስታችን ቤት ችን የአዲስ ትንሽ አንድ ኪሎ ሜትር አሁን እኮ አንድ ኪሎ ሜትር አዲስ ይጣል አዲስ ደግሞ ከምንሰራበት መቶ ሜትር አትሞላም። ሪሌሽን ግን ማለት ልጅ ሁላ ምን ይከፋል? ያ አራታችን ቤት ማለት ነው። እኛ ልጅ ሆነን ድሮ ማለት ነው። እግዚአብሔር ማህበራዊ ድሮ በጣም ያስቀናል እኮ፣ ማርያም ያስቀናል። ሰው ይመጣል እንጀራ የለም፣ ሶስት እንጀራ ይዘና ይባላል፣ ወይ ሁለት እንጀራ እንጣ ይባላል። ጫው ጫው ጊዜ